መጀመሪያ በከንቲባችን ቁርጠኝነትና ብቃት ላይ እንደ ፓርቲ የምንመኘው ምኞት እኛም ወሎ ክልል ሆነን የመጀመሪያዋ ሴት ከንቲባ ሴት ሆና የእሱን አርአያ የምትከተልበት ጊዜ ይመጣል ብለን የምንጠብቀው የልማት ሂደትን የምንናፍቀው መሆኑን ለመግለጽ እሞክራለሁ። ሴት ጀግና በመሆኖት በሴት ጀግና ደግሞ ለዘመናት የተተበተበ የአዲስ አበባ ችግርን በአጭር ጊዜ መፍታት መቻሎት። ሳር ቤት ከዚህ ቀደም ሳር ቤት ላይ የቤት ባለቤት መሆን ፈልገው ሽያጭ አጠናቀናል ላላችሁ ደንበኞቻችን በሙሉ እንኳን ደስ አላችሁ። ሳር ቤት አፍሪካ ሕብረት ፊት ለፊት አዲሱ ሳይታችንን ለሽያጭ ዘንሎት መጥተናል። ከባለ አንድ መኝታ እስከ ባለ 3 ሶስት መኝታ ድረስ በሰፊ ካሬ አማራጭ በካሬ 107 ሺህ ብር የነበረውን በ64200 ብር ከ40 ፐርሰንት ሁነተኛ ቅናሽ ጋር ይዘንሎት መጥተናል። ታዲያ ይህ ቅናሽ የሚቆየው ለጥቂት ቀናት ብቻ ነው። ለበለጠ መረጃ በ0950 055655 ይደውሉልን። ቴምር ፕሮፐርቲስ። መጀመሪያ በከንቲባችን ቁርጠኝነትና ብቃት ላይ እንደ ፓርቲ የምንመኘው ምኞት እኛም ወሎ ክልል ሆነን የመጀመሪያዋ ሴት ከንቲባ ሴት ሆና የእሷን አርአያ የምትከተልበት ጊዜ ይመጣል ብለን የምንጠብቀው የልማት ሂደትን የምንናፍቀው መሆኑን ለመግለጽ እሞክራለሁ። ሴት ጀግና በመሆኖት በሴት ጀግና ደግሞ ለዘመናት የተተበተበ የአዲስ አበባ ችግርን በአጭር ጊዜ መፍታት መቻሎት ቁርጠኛ ካቢኔ መፍጠሮት እና ካቢኔዎትም ደግሞ ልክ በርሶ ልክ መራመድ የሚችል ካቢኔ ስላለዎት እጅግ በጣም እናበረታታ እና ልናመሰገን እንወዳለን። ከዚህ ጋር ተያይዞ በልማቱን ብዙዎች ተናግረውታል። በልማቱ ጉዳይ ልንናገረው ከምንችለው በላይ አይናችንን ጨፍነን ስንገልጥ አዲስ ነገር የምናይበት ከተማ ሆኗል። የሆነ ነገር ተሸፍኖ የተሸፈነው ነገር ሲነሳ አዲስ ከተማ ነው እያየን ያለ ነው። አዳዲስ ነገሮች ነው በየቀኑ እያየን ያለ ነው። አዳዲስ ነገሮች ነው። መንገድ ተዘግቷል ተብለን መኪናችን አዞርን በሌላ ቦታ ስንኖር ድንገት የከተማ አስተዳደር ጎብኝ ብሎን የሚጠራም ቦታ ለእኛ በጣም እጅግ ድንቅ ነው። ክቡር ከንቲባ የምንጠይቀው አብረናችሁ በነበረ ስለበነበረ መድረክ በርካታዎች ቤት ፈርሶ ዳዎችን አፈናቅላቸው የሚሉ ፓርቲዎች ሀሳብ አንስተው ነበር። አሁን ደግሞ እኔም ማነሳው ያፈናቀላችኋቸው ዳዎች የሰጣችኋቸውን ቤት እየሸጡት ነው። ስለዚህ ዳ አልነበሩም ማለት ነው። ማለት ቤት ስለፈረሰባቸው ቅያሪ ያስፈልጋቸዋል። ስለዚህ ቤታቸውን እየሸጡ እያከራዩ እየሄዱ ነው። ይሄ ሙሉ የደላሎች ሚዲያ ላይ በግልጽ የሚታይ ነው። ስለዚህ እዛ ላይ የሰራችሁት ቤት ድሀ ማህበረሰብ እንዲኖርበት ነው። ድሀ ማህበረሰብ ያልሆነ ሰው ደግሞ ሲሸጥ ህጋዊ እርምጃ ሊወሰድበት ይገባል፣ ሲያከራይ ህጋዊ እርምጃ ሊወሰድበት ይገባል። ለምን ትርፍ ቤት እያለው ትርፍ ቦታ እያለው ነው ማለት ነው ልማቱን ለማደናቀፍ ሲጮህ የነበረው እና እሱ ላይ እጅግ በጣም ትኩረት መደረግ አለበት የሚል እምነት ነው ያለኝ። ሌላ የፖለቲካ ፓርቲዎች የፖለቲካን ምህዳር ከማስፋት አንጻር የጋራ ምክር ቤቱ እየሰራ ያለው ስራ ቀላል የሚባል አይደለም። በጣም በርካታ ልዩነት ያለን ፓርቲዎች በአንድነት ቆመን በአንድ ላይ ስለ ሀገር ማሰብ የጀመርንበት ስለ ሀገር መመካከር የጀመርንበት ሂደት አለ። ይህ ሲሆን ይህንን የጋራ ምክር ቤት ለማፍረስ ከጋራ ምክር ቤቱ ሀሳብ ውጭ የተለያዩ አስተያየትና መግለጫዎች የሚሰጡ የሉ ማለት አይደለም። ነገር ግን እነርሱን ቢሆን ወደዚህ የመሳብ ሂደቱ ይመጣው እኛ ስንጠናከር ነው፣ አቅማችን ስናሳይ ነው፣ አብሮ መስራት ስንችል ነው። ልዩነታችን የፉክክር ሂደታችን ሌላ ጉዳይ ነው። ሀገር ሌላ ጉዳይ ነች። ልማት ሌላ ጉዳይ ነው። ስለዚህ ያንን ችግር ለመቅረፍ ሁለት ጉዳዮች ላይ ሀሳብ መስጠት ፈልጋል። አንደኛ ድንገት የአቅማችን ማነስ ሊሆን ይችላል። የተለያየ ልማትን ሊያደናቅፍ የሚችሉ ሀሳብ የሚሰጠው ስለዚህ፣ የከተማ አስተዳደር እዚህ ያለን የፖለቲካ ፓርቲዎች የአቅም ግንባታ ስልጠና ማግኘት የምንችልበትን ሰፊ እድሎች ማመቻቸት አለበት። ፓርቲዎች እንደ ፓርቲ ሊሰጡ ይችላሉ። ነገር ግን እናንተ ጋር ምቹ ሁኔታዎች አሉ። የአቅም ግንባታ ስልጠና፣ የመምራት አቅምን ማሳደግ ስልጠና በእናንተ በኩል ተከታታይነት ያለው ስራ ቢሰራ ከዛ ውጪ የልምድ ልውውጥም ቢኖረን ከዛ ውጪ ፍልሰትን ነው ማንሳት ፈልገው። በከተማችን እጅግ በርካታ ማህበረሰብ አሁንም በፍልሰት እየመጣ ነው። የሰዎች መዘዋወር መብት መንፈግ አይደለም። ፍልሰት ከተማዋ ላይ ከተለያየ አካባቢ የሚፈልሰው ማህበረሰብ የሚፈልስበትን መንገድ እንኳን ሳያውቅ ነው የሚመጣው። ብንወስድ እዚህ ወደ ኮተቤ አካባቢ አንድ ቤት ውስጥ እስከ አስራ ምናምን ሰው ነው የሚኖረው፣ በክራይ ማለት ነው። አንድ ቤት ውስጥ ማለት ነው። ይሄ ማለት ምን ማለት ነው? አሁን ከተማው ላይ የስራ አጥነት ችግር፣ ሌላም ሌላም ጉዳይ የምናነሳው መነሻዎቹ ራሳቸው ይሄ ፍልሰት ከተማው ላይ የሚያመጣውም ጫና አለ። ከሚያመጣው ጫና አንደኛው የፖለቲካ ቀውስ ማምጣት ነው። አሁን የስራ አጥነት ችግሮችን ለመቅረፍ የከተማው አስተዳደር የሚሄድበትን ርቀት እያቀጨጨ ነው የሚመጣው። ለምን? በየቀኑ የሚመጣው ፈላ የሚፈልስ ሰው ከተማውን እያጨናነቀ ስለሆነ ከዚህ ጋር ተያይዞ ያሉ ነገሮች ሌላ የጎዳና ልመና ከዚህ በፊትም አንስቸው ነበር። ወሰደ ምክር ቤቱ በቅርብ ጊዜ አዲስ ነገር እንዳመጣ ይቻለው። ነገር ግን ትኩረት ተደርጎ ሊሰራበት ይገባል። ሰው አይቸግረው አይለምን አይደለም። ነገር ግን የልመና ስርዓቱ ከልመና አልፎ ስራ ሆኗል። አዲስ አበባ ውስጥ የተቸገራቸው ሰዎች አይደለም እየለመኑ ያሉት፣ በልመና ስበብ መኪና ስርቆቱ እጅግ በጣም በዝቷል። በርካታ ሰው እየተቸገረበት ያለው ጉዳይ የልመና ሂደቱ ነው እና የልመና ስርዓቱን ለማቆም የከተማ አስተዳደር ሰፊ መንገድን ድረስ ታችኛው አካል ድረስ እየሰራ ያለውን ስራ እናውቃለን። ነገር ግን ጎዳና ላይ ያለው ነገር ቁጥጥር ያስፈልገዋል። እኔ በመጨረሻ ማንሳት ፈልገው እዚያ ያሉ የፖለቲካ ፓርቲዎች አሁንም ነገም ኢትዮጵያን ሊያሻገር ነጻነት በጣም አስፈላጊ ስለሆነ ነው። ስለዚህ እናንተ ጋም ስንመጣ የበለጠ እናንተን የሚያጠናክረው አባላቶቻቸውን ማጠናከር ነው። አምነው ፖለቲካው ፓርቲ አባል ሆነው የተመዘገቡ አባላት መዋጫውን በማዋጣት በተለያየ መንገድ ፓርቲውን ማጠናከር ላይ አስፈላጊውን ሚና እንዲጫወቱ ማድረግ መሰረታዊ ጉዳይ እሱ ነው። ከዛ ውጪ በተለያየ መንገድ በተለይ ምክር ቤቱ ምክር ቤቱ የጋራ ምክር ቤት ከመሆኑ አንጻር የሚያጋጥማቸው ማነቆዎች በሚኖሩበት ሰዓት ከዚህ በፊት እንዳደረግነው እየተነጋገር በጠባቡ ድጋፍ ማድረጋችን ይቀጥላል። ምክንያቱም ቅድም ያልኳቸው የፖ አዳዲስ የፖለቲካ ባህልን መገንባት እነኚህን ከአሮጌ የፖለቲካ አሳቢዎቻችን መውጣት እጅግ በጣም ለሁሉም ስራዎቻችን ወሳኝና አስፈላጊ ከመሆኑ አንጻር ያለውን አስተዋጽኦ ከግምት በማስገባት ነው። የመንግስትና የፓርቲ ስራን ከማደበላለቅ አንጻር ጥንቃቄ ብታደርጉ ወደ ወረዳ ወደ ክፍለ ከተማ ሲወረድ መደበላለቆችን አስተውለናል ብላችሁ ያነሳችሁት ሀሳቡን እንደ ሀሳብ እናከብራለን። ከግንዛቤ አንጻር ግን አንድ የተመረጠ ፓርቲ ያው የምንወዳደረው እንደ መንግስት አይደለም፣ እንደምታውቁት የምንወዳደረው እንደ ፓርቲ ነው። መንግስት ለመመስረት መንግስት ሆኖ ለመምራት እንደ ፓርቲ ነው የምንወዳደረው። እያንዳንዱን ለህዝብ ቃል የተገቡትን እንድንመረጥ ያደረጉትን ሀሳቦች፣ ፕሮግራሞች፣ እቅዶች ለህዝብ ቃል የገባናቸውን ፓርቲው ነው ቃል የገባው። ፓርቲው ጠንካራ የመንግስት ኢንስቲትዩሽኖች አቋቁሞ እነኛን ስራዎች መስራት እችላለሁ ብሏል። ህዝቡም በቀጥታ ወጥሮ መያዝ ያለበት የመረጠውን ፓርቲ ነው። ስለዚህ የመንግስት መስሪያ ቤቶች ፓርቲው የያዛቸው ፕሮግራሞች፣ ያቀዳቸው እቅዶች፣ ለህዝብ ቃል የገባቸው በትክክል ስለመፈጸሙ መገምገም አለበት፣ ለህዝብም ማረጋገጥ አለበት። ቃሌን በተግባር ፈጽሜ ያለው አልፈጸምኩም ብሎ ማረጋገጥ አለበት። የተልእኮ መደበላለቅ እንዳይኖር ደግሞ ቅድም ባልኩት መሰረት ጥንቃቄ እናደርጋለን። ለምሳሌ በበጀት የፓርቲ ስራዎች ሲሰሩ፣ ፓርቲ እንደ ፓርቲ በሌሎችም እንደ ፓርቲ አባላትን በማፍራት የፖለቲካ ስራዎችን ለማጠናከር አባላትን ለመገንባት በሚያደርጋቸው ጥረቶች እንደ ፓርቲ ነው የሚንቀሳቀሰው አንዳንድ የፓርቲ አመራሮች የመንግስት ኃላፊዎች ሆነው ተሹመው በሚሰሩበት ሰዓት አብዛኛው እንደምታውቁት የፓርቲ አባላትና ከፓርቲ የወጡ ናቸው። አመራሮቻችን በሚሰሩበት ሰዓት የመንግስት ስራ አስፈጻሚ መሆኑን ስለምታውቁ ብቻ ሌላ የፓርቲ ስራ ሲሰራ እንደተሳሳተ የሚታይ ከሆነ ሱ ትክክል አይሆንም። በመንግስት የስራ ሰዓቱ በሚገባ የመንግስትን ስራ አጠናቆ መስራት መቻል ይኖርበታል። ከዛ ውጪ ደግሞ የፓርቲ ኮሚትመንቱን አቅዶ የሚወጣን የሚሆነው ከዛ አንጻር ያነሳቸዋቸው ከዚህ ወጣ ያሉ ከሆነ ማየት እንችላለን። ኮሚኒኬሽኖቹ ግን ችግር የለውም የፓርቲ ስራ አስፈጻሚ ወይም ደግሞ የፓርቲ ጽህፈት ቤት ኃላፊ ነኝን ስራዎች በመገምገም እንደዚህ አይነት አቅጣጫ ሰጥተዋል፣ እንደዚህ ሰርተዋል ሚባል ትክክል ነው። ፓርቲው ግዴታ አለበት የተመረጠ ፓርቲ እንደመሆኑ ማለት ነው። ከሰላም አንጻር ያነሳቻቸውን ጥያቄዎች አንደኛ ኮንሰርኑ በጣም ትክክል ነው። በሀገራችን ዘላቂ ሰላም ለማረጋገጥ መረባረብ አለብን። ብዙ ያደጉና የተለወጡ ስራዎች እና ውጤቶች የተገኙ ቢሆንም ዛሬም ያኮረፉ ነፍጥ ያነገቡ በየቦታው የሚንቀሳቀሱ በንብረትም በሰው ህይወትም ላይ ጉዳት የሚያደርሱትን አሁንም ፈጽሞ ወደ ሰላማዊ መንገድ ለማምጣት ተጠናክረን መስራት አለብን ብላችሁ ያነሳችሁት በጣም ትክክል ነው። መንግስትም ይሄንኑ እያደረገ ነው፣ እንደ ፓርቲያችንም ይሄንኑ እያደረግን ያለ ነው። ሰላምን ከማጣት ማንም አይጠቀምም። ከመጣላት ከጦርነት ከመገዳደል አላተረፍንም። በሰላማዊ መንገድ በተሟላ ሁኔታ ብንንቀሳቀስ ዛሬ ኢትዮጵያ ላይ መጣ የምንለው ለውጥ በነኚ ባለፉት ሰባት ዓመታት ከዚህ በላይ በሆነ ነበር። በተለያየ መንገድ የጎደሉ የተናጉ ኢኮኖሚያችንን ለመገንባትና ለመጠገን የምናደርገው ጥረት ከዚህ በላይ ውጤታማ በሆነ ነበር። በጀቶቻችን ከዚህ በላይ የልማት የማህበራዊ ጥያቄዎችን ለመመለስ በተሟላ ሁኔታ በዋሉ ነበር። ነገር ግን እንዳለመታደል አለመታደል ሆኖ ሁልጊዜ ኢትዮጵያ ላይ በሰላማዊ መንገድ ተነጋግሮ ጉዳዮችን ከመቋጨት ይልቅ እኔ ያልኩት ካልሆነ ወይም ደግሞ እኔ ካልሆንኩ ሰርዶ አይብቀል አይነት የሚሰማበት አይነት ድምፅ እና ሁኔታዎች ያጋጥሙናል እና በዚህ ብዙ ዋጋ ከፍለናል። ይበቃል። ሁሉም ወደ ሰላማዊ መንገድ እንዲመጣ እንፈልጋለን። በየጊዜው ጥሪ እየተደረገ ነው። ንግግሮች እየተደረጉ ናቸው። ለዛ ፈቃደኛ የሆኑ ብዙዎች ወደ ሰላማዊ መንገድ መጥተዋል። የተሻለ ሁኔታም እየተፈጠረ ነው ያለው። አሁን እንግዲህ እንደምታዩት እንደምንሰማው የሰላማዊ መንገድ እንዲሰራ ብዙ ጫናዎች እየተደረጉ ናቸው። በነፍጥ እና በጦርነት ብዙ የሚሳካ ነገር አለመኖሩ ወደ ድምዳሜ እየተደረሰ ወደ ማመን እየተደረሰ የመጣ ይመስላል። እሱ ሲቆም ደግሞ አጀንዳዎች እንዲዘጉ አይፈለግም። መነጋጃ አጀንዳዎች ያስፈልጋሉ። ሰላማዊ መንገድ መርጠው ነው ማለት አይደለም፣ ግን ነገር ግን በነፍጥ የፈለጉትን አላማ ማሳካት እንደማይችሉ ሲያውቁ፣ ህዝብን ቅር የሚያሰኙ ህዝብ የኑሮ ጫና የፈጠሩበትን ሁኔታዎች በመውሰድ ህዝባዊ አመጽ ጥሪ ሲደረግ እንሰማለን። በተለያየ መንገድ ህዝብን እንዲከፋው ወደ እነሱ የሰላም ማደፍረት አጀንዳ እንዲገቡ ግፊት ይደረጋል። ይህንን ሁላችንም ልንነቃ ይገባል። መመለስ ያለበት የህዝብ ጥያቄ የኢትዮጵያ አቅም በፈቀደ የከተማችን አቅም በፈቀደ ለመመለስ ምንም ወደ ኋላ የምንለው ጉዳይ የለም። ማንኛውም መመለስ ያለበት ጥያቄም በሰላማዊ መንገድ ብቻ ነው መመለስ ያለበት። ሁለተኛ የሀገርን አቅም ባገናዘበ ዘላቂ ልማታችንን በማያደናቅፍ መንገድ ነው መሆን ያለበት። ለጊዜው የሚመቸንን ነገር አድርገን በዘላቂነት እየተጎዳን ብንሄድ ምን ጥቅም አለ? ዋቅዳ ውሀ መለስ ነው የሚሆንብን። ነገር ግን ጨክነን አንዳንድ ትልቅ ለውጥ ሊያመጡ የሚችሉ ፕሮጀክቶችን መጨረስ ሀገራዊ ልማት ዘላቂ እንዲሆን ሰፊ ስራ እድልን የሚፈጥር፣ የኑሮ ውድነቱን፣ የገበያ መዛባቱን የሚያረጋጋ እንዲሆን እያደረግን ከሄድን በዘላቂነት ችግሮቻችንን እየፈታን መሄድ እንችላለን። ይህንን የኢትዮጵያን ነባራዊ ሁኔታ ባላገናዘበ መንገድ ልዩ ጫና በሁሉም አቅጣጫ በመፍጠር ለመሰነካከል የሚኬደው የአፍራሽ ኃይሎች አካሄድ እንደሆነ ሁላችንም እኩል ግንዛቤ መያዝ፣ ይሄ እንዳይሰራ ይሄ እድል እንዳያገኝ በጋራ መስራት ይጠበቅብናል። ጥያቄ ያላቸው የተለያዩ የማህበረሰቦቻችን ክፍሎች እያዳመጥን ነው። ጥያቄዎቻችን ማዳመጥ ግዴታ አለብን። በየአመቱ ነው እንደዚህ አይነት መድረክ የምናካሄደው እንደምታውቁት፣ ለእቅዶቻችን ግብአት እንጠቀማለን። ያሉትን የኑሮ ጫናዎች ችግሮች ደግሞ አዳምጠን መፍትሄዎችን ሁልጊዜ በማበጀት በኩል ሀያ አራት ሰባት ነው እየሰራን ያለ ነው። እናንተም እንዳላችሁት እየለፋን ያለ ነው እና ችግሮቹን ሊመለሱ የሚችሉት በዚህ መንገድ ነው፣ በመስራት ነው። ከዛ ውጪ የሰላምን በማደፍረስ የሚመጣ ነገር የለም። ሁሉም ተጎጂ ነው የሚሆነው። ይልቅ ሰላማችን ዘላቂ እንዳይሆን ሁልጊዜ ቆርቁዘን ለልመና እጃችን የምንዘረጋ እንድንሆን የሚፈልጉ አካላት እድል ፈንታ እንዲያገኙ ከማድረግ ውጪ ለጊዜያዊ ካልሆነ በስተቀረ በዘላቂነት የሚጠቀም ኢትዮጵያዊ የለም። ይህንን በማሳመን በኩል ጫናን በመፍጠር በኩል በጋራ እንስራ የሚለው ከኛም በኩል ለእናንተ የሚቀርብ ነው፣ እየሰራን ያለ ነው። ከዚህ በላይ ግን ጥረት ይጠይቃል። አንዳንድ የጎረቤት ሀገራት በኢትዮጵያ ውስጥ ለምንድነው ጣልቃ የሚገቡት ብላችሁ ላነሳችሁት ጣልቃ እንዲገቡ በምንም አይነት አንፈቅድ ኢትዮጵያ ከየትኛው ሀገር ጋር በተለይም ከጎረቤት ሀገራት ጋራ ሰላማዊ ግንኙነት ነው መፍጠር የምትፈልገው። መከባበርና መተባበር ላይ የተመሰረተ ግንኙነት፣ የጋራ ጥቅምን ባከበረ የግንኙነት መስመር መገናኘት ነው የምትፈልገው። ከዛ ውጪ ይሄ የማይሰራ ከሆነ የኢትዮጵያን ሉዓላዊነት በሚያስደፍር፣ የኢትዮጵያን ጥቅም አሳልፎ በሚሰጥ ሁኔታ የምንሄደው አካሄድ የለም። ይህንን ለማረጋገጥ ሁልጊዜም ዝግጁና ቆራጦች ነን። በሀገራችን ጉዳይ አንደራደርም። ነገር ግን እናንተ ባነሳችሁት አንጻር ምንድን ነው ችግሩ ካል ታውቁታላችሁ። ኢትዮጵያ ውስጥ ሁል ጊዜ የሚያስቸግረው ባንዳ ነው። የግልን ጥቅም ከግብ ለማድረስ አለበዚያም ደግሞ የስልጣን መውጫ መንገድ ይሆነናል ተብሎ በሚታሰብበት ሰዓት የኢትዮጵያን ዘላቂ ሰላም የማይፈልጉ የኢትዮጵያ ብሔራዊ ጥቅም እንዲከበር ከማይፈልጉ አካላት ጋር የሚሰለፉ የኢትዮጵያ ልጆች ናቸው የሚያስቸግሩት በር የሚከፍቱት ሁኔታዎችን የሚያመቻቹት። ይህንን ነው መቀየር ያለብን። ይሄ ጥንትም ነበረ፣ አሁንም እንደምታዩት አለ። ይህንን በማስቆም በኩል አብዛኛው ጤናማ እስከሆነና ጠንክሮ እስከቆመ ድረስ እድል ፈንታ የላቸውም፣ ሊኖራቸው የሚችልበትም በር የለም። እዛም እዚህም የሚታዩ አንዳንድ ክፍተቶች እስኪ ሰላማዊ ንግግር ይሻላል። ዘላቂ ልማትን ሊያመጣ የሚችል ዘላቂ መልካም ግንኙነትን ሊያዳብር የሚችለው እሱ ነው እና ቅድሚያ ለእሱ ሰጥተናል። በዛ በኩል ደግሞ አልተሳሳት ነው። እሱ እስከሰራ ድረስ የምንችለውን ሁሉ ጥረት እናደርጋለን። እዚህ በስደተኝነትም ሆነ ኢትዮጵያ ውስጥ የሚኖሩ ዜጎችን በተመለከተ የኢትዮጵያን ሕግና ስርዓት አክብረው ነው መኖር ያለባቸው። በዛ በኩል እየሰራ ናቸው ያሉ ስራዎች አሉ። ወጣ ያሉ ጉዳዮች ሲኖሩ እናንተም ደግሞ አብራችን በመተባበር መረጃዎችን በመስጠት ተባበሩ። በከተማችን ውስጥ ያለውን ሰላማዊ ሁኔታ ስናይ አዲስ አበባ እውነቱን ለመናገር በጣም ሰላማዊ ከተማ ናት። ብዙዎች ዓለም ላይ በጣም ሰላማዊ ናቸው ከሚባሉ ከተማ ጋራ እያነጻጸሩ በደንብ ምስክርነት የሚሰጡባት ከተማ ናት። በተለይ በዚህ በለውጥ ዘመን የከተማችንን ሰላም ለማደፍረስ ምን ያልታቀደ እቅድ አለ ምን ያልተጣረ ጥረት አለ? ምንም ያልተሞከረ ነገር እኮ የለም። ነገር ግን ህዝቡ በጣም ጥሩ ህዝብ ነው። በጣም ሰላም ወዳድ ነው። ኃላፊነትን ተወጣ በምንልበት ሰዓት ተደራጅቶ ሌሊትና ቀን አካባቢውን ይጠብቃል። አብሮን ይተባበራል። ከጸጥታ አካላት ጋር ይሰራል። መረጃ ይሰጣል። ህዝብ ይዘን ስለሰራን ከህዝብ ጋር ሆነን ስለተንቀሳቀስን እድል አላገኙ እንጂ አዲስ አበባ ላይ ያልታቀደ ነገር አልነበረም ሰላምን ለማደፍረስ። ነገር ግን እናንተ ካነሳችሁት አንጻር እዛም እዚህም ደግሞ በተለይ ቅድም ያላችሁት የተለያዩ አካላት ጫና በሚፈጥሩበት ወቅት ላይ እንደ ወቅታዊ ሁኔታ የሚነሱ አካላት አሉ። የጸጥታ አካልን መስለው የሚዘርፉ ሰዎችን የሚያግቱ በተደራጀ መንገድ የሌብነት እና የዘረፋ ስራ የሚያከናውኑ ነጥቂያ፣ እንደዚህ የመሳሰሉትን ተደረ ወንጀል በላይ የምንመለከታቸው አሉ። እንግዲህ በየዜናው እንደምታዳምጡት እያመለጡ አይደለም። አንዱ ጥንካሬ የሚታየው በመከላከል ነው። ሳይከናወን መከላከል መቻል። መከላከል ባልቻልንባቸው እና እንደዚህ አይነት ድርጊቶች አምልጠው በተከናወኑበት ወቅት ደግሞ ምን ያክል ህግ ይከበራል ከህግ ያመልጣሉ ይያዛሉ፣ ይደረስባቸዋል የሚለው እና ትክክለኛ ቅጣትን ያገኛሉ የሚለው መመዘኛ ነው የሚሆነው። ከዚህ አንጻር በአብዛኛው መከላከል ላይ ተረባርበን እየሰራን ያለ ነው። ከዛ ያመለጡት ደግሞ ተደርሶባቸው በተሰሩ ኦፕሬሽኖች ከዚህ ከተማ ውጭ ጭምር በወጡበት ደርሰንባቸው መያዝ ችለናል። እንግዲህ የሚቀጥለው የፍርድ ሂደቶችን እየተከታተል የምናሳውቃችሁ ይሆናል። ከነሱ ደግሞ መነሻነት በተመሳሳይ ሁኔታ በተደራጀ መንገድ መንቀሳቀስና ከተማ ውስጥ ሌላ ረብሻ ማድረግ ሲያቅታቸው ህዝቡ እንዲማረር፣ እንዲደነግጥ፣ ኢንሰኪርድ ስሜት እንዲሰማው ለማድረግ ሆነ ብለው የሚፈጽሙ አለው። ፖለቲካል እንድምታም አለው የኢኮኖሚም የሌብነት እንድምታም ሁለቱም አለው። በእኛ መረጃና እስከዛሬ ድረስ ባለን ክትትል ሁለቱንም አጠናክረን እየሰራን ነው። እናንተም በጋራ እንስራ። የከተማችን ዘላቂ ሰላም በማረጋገጥ በኩል የምንቆጥበው ምንም ነገር የለም። ጊዜያችንን በሚገባ ኢንቨስት አድርገን እንሰራለን ከህዝባችን ጋራ። ከኑሮ ውድነት አንጻር ያነሳችሁት የኑሮ ውድነት ስራ አጥነት ጋር ያነሳችሁት በጣም ትክክል ነው። እንግዲህ በተለይ ሁለተኛው ዙር የሀገር በቀል ኢኮኖሚ ሪፎርም በተከናወነበት ወቅት አንዱ ግልጽ ያደረግነው የከተማ ነዋሪዎች ላይ እና ደሞዝተኛው ላይ ከፍተኛ ጫና ሊፈጥር ይችላል እና ምን እርምጃዎች እንውሰድ የሚለውን ቅድመ ዝግጅት ስናደርግን የቆየ ነው። ሸማቹ ማህበረሰብ ላይ በተለይ የከተማ ነዋሪ ላይ እና ደሞዝተኛው ላይ ጫና እንደሚፈጥር የታወቀ ነው። ይህንን ጫና ለመቀነስ የሚያስችል በርካታ እርምጃዎች መውሰድ እንዳለብንም አቅደናው ስንሰራ የነበረው። ጫና የሚፈጠርበት ምክንያት አንዱ ያለ አግባብ መጠቀም የሚፈልጉ ለነሱ ጥቅም መልካም አጋጣሚ የሚፈጥር የሚመስላቸው አካላት ሁሉ የገበያ ሁኔታ ያዛቡታል። በተለይ ደግሞ የምግብ ፍጆታ ላይ የዋጋ መጨመር የህዝቡ ሁኔታ ብዙ ግድ የማይላቸው አካላት እንዳሉ ሁላችንም የምናውቀው ጉዳይ ነው። ይህንን አንዱ በቁጥጥር እንደ መንግስት ስርዓት ማስያዝ ነው። ሁለተኛ ምርትን መጨመር ነው። በጣም መሰረታዊ ስራ ነው የምንለው፣ እየሰራንበት ያለ ነው። ምርትን እንጨምር፣ ገበያው ላይ የምግብ ፍጆታ እንደ ልብ መንቀሳቀስ እንዲችል መልካም እና ምቹ ሁኔታን እንፍጠር። አላግባብ ዋጋን አዛብተው የሚሸጡበት ሰፊ ገበያ እንዳያገኙ እናጥብባቸው የሚል ነው። ወደ ከተማችን በመመጣበት ሰዓት እናንተም እንዳነሳችሁት በነኚህ አምስት የከተማችን መግቢያ ላይ በቢሊየን ገንዘብ መድበን የሰራናቸው የገበያ ማዕከላት አራቱ ወደ ተግባር ገብተዋል። ከየትኛውም የኢትዮጵያ አካባቢ አምራች ገበሬዎች ቀጥታ ምርታቸውን አምጥተው አዲስ አበባ ውስጥ ነው የሚሸጡት። በነኚህ በእህል ሰብል በግብርና ምርቶች ላይ የደላላን እጅ ቆራርጠናል። የደላላ ሰንሰለት ተቆራርጦ ቀጥታ አምጥተው የገበያ ማዕከሉ ላይ ምርታቸውን አራክፈው ሲፈልጉ መቸርቸር፣ ሲፈልጉ በጅምላ ማስረከብ የሚችሉበት እድል ነው የተፈጠረ። አሁንም ይሄ በቂ አይደለም ብለን ሁለት የገበያ ማዕከላቶችን እያደረስን ነው። በሚቀጥለው ሳምንት ውስጥ የላፍቶን ወደ ስራ እናስገባለን። ሳሚት አካባቢ ያለውን ደግሞ በዚህ አመት መጨረሻ ላይ ለማጠናቀቅ ጥረት እያደረግ ነው። ሌላው የእሁድ ገበያ ነው። እሁድ ገበያ ላይ ግብረን ሰበስብ ለህዝቡ ድጎማ ነው ብለን ቀጥታ ምርት ቀርቦ በየ አካባቢው እንዲሸጥ የማድረግ ወደ ሁለት መቶ የሚደርሱ የገበያ አካባቢዎችን ምቹ አድርገናል። የከተማው ህዝብ አሁን እንደምታውቁት እሁድና ቅዳሜን በጉጉት ነው የሚጠባበቀው በአብዛኛው የሚሸምትበትም ቀን ሆኖለታል። ትራንስፖርትም እንዳያወጣ ደጁ ድረስ ገበያ እንዲያገኝ የማድረግ እዛም ላይ አንዳንድ መዛባቶች ሲያጋጥሙን አይተናል። እሱን ለማስተካከል ደግሞ የቁጥጥር ስርዓታችን እያጠናከርን ነው ያለ ነው። ከዛም በተጨማሪ ደሞዝተኛው ላይ ከፍተኛ ጫና ስላለ በየቦታው የሸማቾች ሱቅ እንዲኖር በየመስሪያ ቤቱ ጭምር በየመስሪያ ቤቱ በቀላሉ በመንግስት ድጎማ የሚቀርቡ ምርቶችን የመንግስት ሰራተኛው ጋር የማድረስ ድኃው ጋር የማድረስ እንደምታውቁት አሁን የስጋ ምርትን እንኳን ብናይ የስጋ ዋጋን ገበያ ላይ ነጋዴውና ሸማቾች ሱቅ የሚሸጥበት ከሁለት ሶስት እጥፍ በታች ነው ወረድ ብሎ ደሃውም ጭምር ማግኘት እንዲችል እያደረግን ያለ ነው። የሌማት ትሩፋትና የገበያ የከተማ ግብርና ማጠናከር ይህንንም ወረድ ብላችሁ ህዝቡ ጋር ካያችሁ ጠንክረው የሰሩት በከፍተኛ ሁኔታ ኑሯቸውን ደጉሟል። ሌላው ቢቀር የራስን ፍጆታ መሸፈን መቻል ላይ በአትክልት፣ በከተማ ግብርና፣ በፍራፍሬ፣ በዶሮ፣ በወተት እኛ ከከፈትናቸው ትልልቅ የልቀት ማዕከላትና የማምረቻ ማዕከላት በተጨማሪ ቤቱ ሰው አምስት ዶሮ አስር ዶሮ እየወሰደ እየሰራ ያለው በእቃዎች ላይ ለራሱ ለቤተሰብ ፍጆታ የሚያመርታቸው የአትክልት ስራዎች ውጤታማ እየሆኑ መጥተዋል። በምንፈልገው ልክ ግን አልደረሰም። ህዝባችን መስራት፣ ማምረት፣ መጣር ችግሮችን በቀላሉ መንገድ ለማለፍ የሚያደርጋቸው ጥረቶች ውጤታማ እንዲሆኑ መከታተል፣ መደገፍ የምናጠናክር ነው የሚሆነው። ከዚህም በተጨማሪ የመንግስት ሰራተኛውን ለመደጎም እንደምታውቁት ዘንድሮ የተወሰነ የደሞዝ ማሻሻያ ተደርጓል። ደሞዝ ማሻሻያዋ ለመንግስት ሰራተኛው በቂ አይደለም ሊባል ይችላል። የሀገራዊ አቅም በሚፈቅደው ልክ ግን ለመሄድ ጥረት ተደርጓል። ከዛም ባለፈ በከተማችን የቤት ችግር አለ። ለሁሉም ቤት ማቅረብ ባንችልም የቤት አበል ወሰነን። የቤት አበል የቤት መከራያ ድጎማ ከመንግስት ማግኘት የሚችሉበትን እድል ፈጥረናል። ወደ ዘጠኝ መቶ ሺህ የሚጠጉ በልሞስ ወደ አንድ ሚሊዮን የሚጠጉ ተማሪዎችን ምሳና ቁርስ እናቀርባለን። ከአዲስ አበባ ህዝብ አንጻር ይህ ቀላል አይደለም። የኑሮ ጫናውንም ያቃልላል። ዩኒፎርም እናቀርባለን። ደብተር እስክሪብቶ እናቀርባለን። በቢሊየን ነው የምናወጣው። በአንድ በኩል ትውልድ ላይ ነው ኢንቨስት እያረግን ያለ ነው። ትውልድ አገሩን ወዶ በሚበላው በሚጠጣው ሳይጨነቅ እኩልነት ተሰምቶት አብሮ መማር እንዲችል ትኩረታቸው ትምህርታቸው ላይ ብቻ እንዲሆን ማድረግ የሚችል ነው። በሌላ በኩል ደግሞ ምንም ግልጽ የሆነው የኑሮ ጫናውን ያቃልላል። አገር በመገንባት ሂደት አስተዋጽኦ ያረጉ የአገር ባለውለታዎች እድሜያቸው በደከመ ጊዜ አረጋውያን በሚሆኑበት ሰዓት በየቦታው ወደየቤቱ ገባ ብለን ፈተሽ ስናደርግ በቀን አንድ ጊዜ እንኳን ምግብ እንደሚያገኙ እርግጠኛ ያልሆኑ የከተማችን ነዋሪዎች በየቦታቸው በየአካባቢያቸው ወደ 26 የሚደርሱ የምገባ ማዕከላትን ገንብተን ባለ ሀብቶችን አስተባብረን ቋሚ መጋቢዎችን ቀጥረን ትኩስ ምግብ፣ ንጹሕ ምግብ እጃቸውን ታጥበው ሌላው ቢቀር በቀን አንድ ጊዜ ይመገባሉ። የለ ሀገራችንን በረከት ነው። ትክክለኛ የሚመለከተውና የሚገባው ነው እየተጠቀመ ያለው እዛ። እንደዚህና መሰል እርምጃዎችን በመውሰድ በኩል አሁንም እንረባረባለን። የዋጋ ግሽበቱን ለማስተካከል የሚደረጉ ሀገራዊ በማክሮ ደረጃ የሚደረጉ ስራዎችና ጥረቶች አሉ። በእኛም እንደ ከተማ የምንወስዳቸው እርምጃዎች አሉ። ምርትን መጨመር ላይ በተለይ ይህንን ክረምት ታሳቢ ያደረገ ርብርብ እያደረግን ያለ ነው። በመንግስት በጀት ጭምር ደጉመን ምርት እንዲገባ የማድረግ እና የበለጠ ገበያው እንዲረጋጋ የማድረግ እሱን ካላደረግን በደሞዝ ጭማሬ ጥያቄ ሊመለስ አይችልም። አሁንም እንደገና ደሞዝን ጨምር ብንል ገበያው ካልተስተካከለ የተባለውን ችግር አይቀርፍም። ስለዚህ ገበያው መስተካከል አለበት። ነጋዴውንም እያወያየ ነው ነው ከህዝብ ጋር ነው የሚኖረው። የህዝብን ህመምና ጫና መካፈል ያስፈልጋል። በረከትም አይሆናቸውም። ሌላው አጠገቡ በጣም እየተቸገረ እስከ